ሰላም ጤና ይስጥልኝ። የተወደዳችሁ ተመልካቾቻችን የሰዓቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋና ዜናዎች፣ የመንግስትን የልማት ክፍተቶች በመሸፈን ረገድ የህብረተሰቡና የግብረሰናይ ድርጅቶች ሚና ከፍተኛ መሆኑ ተገለጸ። የፈጠራ ባለቤቶች ስራዎቻቸውን እንዲያሰፉና ጥቅም ላይ እንዲያውሉ የሚመለከታቸው ባለድርሻዎች መደገፍ እንደሚገባቸው ተገለጸ። የጤና ተቋማት አገልግሎት አሰጣጥ ጥራቱን የጠበቀ እንዲሆን አሰራሮች እየተዘረጉ መሆኑን የጤና ሚኒስቴር አስታወቀ። ከውጭ ሐማስ የአሜሪካና እስራኤል ጥምር ዜግነት ያለውን ታጋች ለመልቀቅ መስማማቱን አስታወቀ። ከዜናዎቹ ጋር ምንተዋብያሱ ነኝ። ወደ ቀዳሚው ዜና አመራለሁ። የፈጠራ ባለቤቶች ስራዎቻቸውን እንዲያሰፉና ጥቅም ላይ እንዲያውሉ የሚመለከታቸው ባለድርሻ አካላት መደገፍ እንደሚገባቸው ተገለጸ። ሆሳና ፖሊቴክኒክ ኮሌጅ ለሶስት የፈጠራ ባለቤቶች ስራዎችን እንዲያሰፉበት ቦታና ቁሳቁስ ድጋፍ አድርጓል። ቤተሊያም ደመቀ ዝርዝሩን ታቀርባለች። የሆሳና ከተማ ፖሊቴክኒክ ኮሌጅ ዲን አቶ አወል ሽንጎ እንደገለጹት የቴክኒክና ሙያ ኮሌጅ ችግር ፈቺ የፈጠራ ስራዎችን የሚሰሩ ወጣቶች ለማፍራት አዳዲስ ዘመናዊ ቴክኖሎጂዎችን በማሸጋገር ህብረተሰቡን ለመጥቀም አላማ አድርገው እየሰሩ መሆኑን አስታውቀዋል። የፈጠራ ባለቤቶች ስራቸውን አስፋፍተው የሚሰሩበት ምርታቸውን በማስተዋወቅና ለገበያ ማቅረብ እንዲያስችል የፈጠራ ባለቤቶቹ በአቀረቡት ጥያቄ መሰረት ኮሌጁ ቦታ ማመቻቸቱን ኃላፊው ገልጸዋል። በተጨማሪም የፈጠራ ስራቸው ለህብረተሰቡ ጥቅም ላይ እንዲውል ስልጠናና ማምረቻ ቁሳቁሶችን በማቅረብ እንደሚያግዛቸውም ተናግረዋል። የሀዲያ ዞን ቴክኒክና ሙያ መምሪያ ኃላፊ አቶ ተስፋዬ እርስቱ በበኩላቸው በዞኑ በተለያዩ ዘርፎች ያሉ የፈጠራ ባለቤቶች የስራዎቻቸውን ውጤታማነት በማረጋገጥና በማስፋፋት ለህብረተሰቡ ጥቅም ላይ እንዲውል ማድረግ የሚያስፈልግ ነው ብለዋል። የፈጠራ ስራቸውን ለማስፋፋት የሚረዱ የስልጠና ቁሳቁስ ድጋፍ፣ የማምረቻ ቦታና የገበያ ትስስር መፍጠር እንደሚያስፈልግም ተናግረው በዞኑ በሚገኙ ሁሉም ቴክኒክና ሙያ ተቋማትም የፈጠራ ስራዎችን ለማስፋፋት እየተሰራ ነው ብለዋል። የሀዲያ ዞን ሳይንስና ቴክኖሎጂ መምሪያ ኃላፊ ወይዘሪት ገነት ሙልጌታ እንደገለጹት ቴክኖሎጂን ተግባራዊ በማድረግ እየተደረገ ላለው ሁለንተናዊ እድገት የቴክኖሎጂ መስፋፋትና መሸጋገር አስፈላጊ መሆኑንም አስታውቀዋል። በእለቱም ከሆሳና ፖሊቴክኒክ ኮሌጅ ጋር በመሆን ለፈጠራ ባለቤቶች የተደረገው የማምረቻ ቦታ አቅርቦት ከውጭ የሚገቡ የማዳበሪያና የነዳጅ ምርቶች ወጪ ለመ መቀነስ እየተደረገ ያለውን ጥረት የሚደግፍና ለቴክኖሎጂ ሽግግር አጋዥ ነውም ብለዋል። በዞኑ የተለያዩ የፈጠራ ባለቤቶችን ለማገዝ ቴክኖሎጂዎችንም ለማስፋፋትና ለማሸጋገር ከተለያዩ ተቋማት ጋር በጋራ እንደሚሰሩም ተናግረዋል። በደረቅ ቆሻሻ የተፈጥሮ ማዳበሪያ የሚያመርቱ ወጣት ተመስገን በቀለ፣ ወጣት ግርማ ዋጡሞና በጉሎ ፍሬ ነዳጅ የሚያመርት ወጣት ታሪኩ አዳነ የፈጠራ ስራቸውን በስፋት ለገበያ የሚያቀርቡበትን ቦታ በቴክኒክና ሙያ ኮሌጅ በማግኘታቸው መደሰታቸውን ተናግረዋል። የፈጠራ ስራቸውን በማስፋፋት በአጭር ጊዜ ሰርተው ለማሳየት ዝግጁ መሆናቸውንም ጠቁመዋል። በመጨረሻም የወጣት ታምራት አያሌውን የመኪና የፈጠራ ስራም ምልከታ አድርገዋል ሲል ባልደረባችን አድማስ ወልዴ ዘግቧል። የማህበረሰብ አቀፍ ጤና መድህንን ለሁሉም ህብረተሰብ ተደራሽ ለማድረግ በየደረጃው ያለው አመራር በቁርጠኝነት ሊሰራ እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ አሳሰቡ። ዋና አስተዳዳሪው በማህበረሰብ አቀፍ ጤና መድህን አገልግሎትና በሌሎች መደበኛ ተግባራት ዙሪያ በምዕራብ ባዳዋቾ ወረዳ ከተለያዩ የማህበረሰብ ክፍሎች ከተወጣጡ አካላት ጋር ውይይት አካሂደዋል። መላኩ ኤሮሲ ተጨማሪ አለው። በመድረኩ ትኩረት ተሰጥቶባቸው ውይይት ከተደረገባቸው ጉዳዮች መካከል 2017 ዓመተ ምህረት ያለፉት ወራት የማህበረሰብ አቀፍ ጤና መድህን አገልግሎት አፈጻጸም አንዱ ሲሆን ህብረተሰቡን የአገልግሎቱ ተጠቃሚ ለማድረግ የተሰሩ መልካም ስራዎች ቢኖሩም የማጤማ ተጠቃሚን ከማፍራት አንጻር በሚፈለገው ደረጃ አለመድረሱን በቀረበው ሪፖርት ተመላክቷል። በመድረኩ የተገኙት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎ ሰንዮ የጤና መድህን አገልግሎትን በሚፈለገው ደረጃ ተደራሽ ለማድረግ በየደረጃው ያለው አመራርና ባለሙያ ትኩረት ሰጥቶ ሊሰራ እንደሚገባ አሳስበዋል። በቀሪ ውስን ቀናት ውስጥ ቀሪ የማጤማ አባላትን የማፍራት ስራ ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ አጽንኦት ሰጥተው የተናገሩት ዋና አስተዳዳሪው የእያንዳንዱ ቀበሌ አመራርና የወረዳ ደጋፊ አመራር ተቀናጅተው ሊንቀሳቀሱ እንደሚገባም ገልጸዋል። የቀበሌ ደጋፊ አመራሮችና የቀበሌ አመራር አንድ ላይ ቁጭ ባሉና የሆነ ቀበሌ ላይ ጠቅላላ አባወራ ይመዘገባል። እስካሁን የተመዘገቡትን ቲታችሁ ያልከፈሉ መክፈል ሲችሉ ያልከፈሉ ሰዎችን ዝርዝር አውጡ። ያልከፈለ እዛ ቀበሌ መክፈል ይችላል ተብሎ ያልከፈለ ሰው ዝርዝር ማውጣት፣ እሱን ዝርዝር ገምግሙ፣ እሱን ዝርዝር ለጥፉ፣ ቀበሌ ላይ ለጥፉ። የተሰበሰበው የማጤማ መዋጮ ገንዘብ በግለሰቦች እጅ መቆየት እንደሌለበት የጠቁሙት ዋና አስተዳዳሪው በግለሰቦች እጅ የሚገኘው የማጤማ ገንዘብ በአፋጣኝ ወደ ማጤማ የባንክ አካውንት ሂሳብ መግባት እንዳለበትም አመላክተዋል። አንድም ብር ውጭ መገመደች። ይህ ተገብነት የለው። አንድ ሚሊዮን ሁለት መቶ ሺ ውጭ ብር አለ፣ ትክክል አይደለም። የቀበሌ አመራር በደንብ ያዙ። ደጋፊዎችን በደንብ ያዙ። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በበኩላቸው ያለፉት ወራት የወረዳው የማጤማ አፈጻጸም ሰባ በመቶ መሆኑን ጠቁመው ሆኖም ቀሪውን ለማሳካት በትኩረት ሊሰራ እንደሚገባ አሳስበዋል። እንደ ጤና መምሪያ እና እንደ ወረዳው ጤና መዋቅር አብዛኛው የማጤማ ስራ ከታህሳስ ስምን ጀምሮ እየተገመገመ መጥቷል። በዛ ጀምሮ እየተሰራ የመጣበት አግባብ ሰባ ፐርሰንት ደርሳቸዋል። ያ ጥሩ ነው ግን አሁንም ህብረተሰቡን እንደ ጤናው ህብረተሰብ ተጠቃሚ ለማድረግ በቂ በሚያስብል ደረጃ አይደለም። እኛ ስንታከም ጎረቤት ያለ ሰው ቢታመም መታከም የሚችልበትን እድል መክፈት አለብን። የማጤማ ባለውን ሰዎች ቅድሚያ ሰጥቶ አገልግሎት ከመስጠት ረገድ በአንዳንድ የመንግስት የጤና ተቋማት አካባቢ ይስተዋሉ የነበሩ መግሏላቶች ከአሁኑ በኋላ እንዳይኖሩ ትኩረት ሰጥቶ እንደሚሰራም ጠቁመዋል። የማጤማ ካርድ የያዙ ታካሚዎችን የሚያጉሏሉ ባለሙያዎች ከተገኙ እርምጃ እንደሚወሰድባቸውና የጤና ባለሙያዎችም ይህንን አውቆ ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ማጤማ ሰዎች ቅድሚያ አይሰጥም፣ አድሎ ይደረጋል የሚለው ከአሁን በኋላ አይኖርም። እዚህ መድረክ ላይ ጤና ኤክስቴንሽኖችንም የጤና ጣቢያ ኃላፊዎችንም እንዲገኙ ያደረግነው ለምንድነው? እንደዚህ አይነት ጥያቄዎች እንዳይኖሩ ስለፈለግን ነው። አንደኛ ከማንኛውም ተግባር አዲስ አበባም ጳውሎስ ሆስፒታልም እስከ ስምንት ሆስፒታሎች አዲስ አበባ ላይ ውል ገብተናል። ዳጋታ ይዞ መጀመሪያ ጥያቄ ማጤማ አለ ነው የሚባለው። ስለዚህ የለም ከተባለው ዶክተሩ ራሱ ሰምቶ እንዳልሰማ ጥሎ ነው የሚሄደው። ስለዚህ ምንም የማያውቁን ህብረተሰብ ጋር አዲስ አበባ እና ሌላ አካባቢ ላይ ማጤማ ከተጠየቀ ማጤማ ይዞ የመጣውን አርሶ አደር ጤና ጣቢያ ላይ ደግሞ ወደ ኋላ አገልግሎት መንፈክ ይሄ የዲሲፕሊንም የአመለካከትም ችግር ነው። ስለዚህ ጤና ጽህፈት ቤት ላይ ተቋም መገንባት አለበት። አርሶ አደርን፣ እማወራን፣ አባወራን የማጤማን ካርድ ይዞ ለአገልግሎት የሚመጣን ሰው የሚያጉላላ ባለሙያ ካለ በጥብቅ ዲሲፕሊን መጠየቅ አለበት፣ መታሰርም አለበት። ማጤማ በአዋጅ የጸደቀም ስለሆነ የወረዳው ዋና አስተዳዳሪ ዶክተር ሙላቱ በበኩላቸው በአንድ ሳምንት ውስጥ የማጤማ ክፍያ ያልከፈሉትን በማስከፈል እቅዱን ለማሳካት በትኩረት እንደሚሰራ ጠቁመዋል። በአንድ ሳምንት ውስጥ ላይ የሚሰጠንን እድል የመቀጠል ያለመቀጠልም ኮሚትመንት ስለሆነ ህዝቤ በኔስም የሚራባደዋቸው አመራሪም ደግሞ የሚራባደዋቸው ህዝብን የሚቆክል ስለሆነ ዞን በክልል እንዲሁም በፌዴራል ደረጃ የሚሰጡ አቅጣጫዎችን 100% ለማሳካት ኮሚትመንት የሚናሳይ መሆኑን፣ በውይይት መድረኩ ላይ የተገኙት የተለያዩ ቀበሌያት አመራሮች በበኩላቸው ሁሉም የቀበሌያቸው ነዋሪ የማጤማ ተጠቃሚ እንዲሆን ትኩረት ሰጥተው እንደሚሰሩ ገልጸዋል። በግንባታ ሂደት ላይ ያሉ የመንገድ መሰረተ ልማት በተያዘለት ጊዜ ገደብ ተጠናቆ ለኅብረተሰቡ አገልግሎት እንዲሰጥ በቅንጅት መስራት እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል በኢትዮጵያ መንገዶች አስተዳደር እየተገነቡ ያሉ የአስፋልት መንገዶች በተያዘላቸው ጊዜ ከማጠናቀቅ አንጻር የሚስተዋሉ ችግሮችን በቅንጅት ለመፍታት ከባለድርሻ አካላት ጋር በቡታጅራ ከተማ ምክክር አካሂደዋል። ለምለምዩኤል የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሀመድ ኑርዬ እንደገለጹት በግንባታ ሂደት ያሉ የመንገድ መሰረተ ልማቶች በተያያዘላቸው ጊዜ ገደብ ተጠናቀው ለህብረተሰቡ አገልግሎት እንዲሰጡ በቅንጅት መስራት ያስፈልጋል። በክልሉ በኢትዮጵያ መንገዶች አስተዳደር ተገንብቶ ያልተጠናቀቁ 14 የአስፋልት መንገዶች መኖሩን ጠቅሰው ለመዘግየቱም የበጀት እጥረት፣ የካሳ ክፍያ መዘግየት፣ ወሰን ማስከበር፣ ዝቅተኛ የኮንትራክተሮች አፈጻጸም እና ሌሎች መሰል ጉዳዮች የሚጠቀሱ ናቸው ብለዋል። የክልሉ ህዝብ በመንገድ መሰረተ ልማት ለማስተሳሰር እና ተጠቃሚዎች ለማድረግ በቅንጅትና በቁርጠኝነት መስራት እንደሚያስፈልግም ኃላፊው ገልጸዋል። የሁሉም ልማቶች መሰረት መንገድ በመሆኑ በቀጣይ በቅንጅት በመስራት ለህዝቡ ጥያቄ ምላሽ ለመስጠት መረባረብ ያስፈልጋል ነው ያሉት ዶክተር መሀመድ። የክልሉ ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ ያስረስ በበኩላቸው በኢትዮጵያ መንገዶች አስተዳደር እየተገነቡ ያሉ የአስፋልት መንገዶች በየአካባቢው ተጀምረው ያልተጠናቀቁ መሰረተ ልማቶች በእቅድ ድጋፍና ክትትል ይደረጋል ብለዋል። ከዚህ በኋላ በወሰን ማስከበር ምክንያት የሚጓተቱ የፕሮጀክት ስራ አይኖርም ያሉት አቶ ንጉሴ ፕሮጀክቶች በተያዘላቸው ጊዜ ያለመጠናቀቅ የህብረተሰብ መልካም አስተዳደር ችግር ሊሆን አይገባም ሲሉም ተናግረዋል። በቀጣይ በቁጭት ወደ ስራ መግባት ያስፈልጋል ያሉት አማካሪው የሚሰሩ የአስፋልት መንገዶች ረዥም አገልግሎት መስጠት እንዲችሉ በመንገድ አስተዳደርና አጠቃቀም ላይ በልዩ ትኩረት መስራት ያስፈልጋል ብለዋል። በምክክሩ መድረክ የውይይት ሰነድ ቀርቦ ተሳታፊዎችም እየተሰሩ ያሉ የአስፋልት መንገድ መሰረተ ልማቱ ልማቶች በተያዘላቸው ጊዜ አለመጠናቀቁ በየጊዜው ላላስፈላጊ ኪሳራ እየዳረገ መሆኑ ለክልል ብሎም ለሀገር ኪሳራ እያስከተለ ነው ብለዋል። ለፕሮጀክቱ ውጤታማነት እና ለህዝብ ተጠቃሚነት የተጀመሩ የአስፋልት መንገድ መሰረተ ልማቶች እንዲጠናቀቁ በቅንጅት መስራት እንደሚገባም አንስተዋል። የመሰረተ ልማቶች ግንባታውን ሂደት የሚያስተጓጉሉ ጉዳዮችንና የሚያጋጥሙ ችግሮችን በውይይት በመፍታት ለውጤታማነቱ እንደሚሰራም ተናግረዋል ሲል የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ቢሮ ዘግቧል። የጤና ተቋማት አገልግሎት አሰጣጥ ጥራቱን የጠበቀ እንዲሆን አሰራሮች እየተዘረጉ መሆኑን ጤና ሚኒስቴር አስታወቀ። ለምለምዩኤል ዝርዝሩን ታቀርባለች። የጤና ተቋማት የጥራትና አሰራር አክሬዲቴሽን ስታንዳርድ ፍኖተ ካርታ በግብዓት ለማዳበርና ወደ ትግበራ ለማስገባት ያለመ የምክክር መድረክ በአዳማ በመካሄድ ላይ ይገኛል። የጤና ሚኒስቴር ዴታ ዶክተር አየለ ተሾመ እንደገለጹት የጤና ተቋማትን አገልግሎት አሰጣጥ በመለካት ጥራት ያለው አገልግሎት ለመስጠት አሰራሮች እየተዘረጉ ነው። ከዚህ ውስጥም አንዱ የጤና አገልግሎት የአክሬዲቴሽን ስታንዳርድ ፍኖተ ካርታ መሆኑን ጠቅሰው ይህም አዲሱን የጤና ፖሊሲና ስትራቴጂ ለማሳካት ያግዛል ብለዋል። ፍኖተ ካርታው የጤና ና ተቋማት አገልግሎት አሰጣጥ የሕክምና መረጃ መሳሪያዎች፣ የመድኃኒት አቅርቦት፣ የአሰራር ማዘመንና የሕክምና ቴክኖሎጂ አጠቃቀምን በማሻሻል ጥራት ያለው የጤና አገልግሎት እውን ለማድረግ ያለመ መሆኑን አክለዋል። በተጨማሪም በጤና ተቋማት የሕክምና አገልግሎት ጥራት፣ የተቀናጀ የሀብት አጠቃቀም፣ የመድኃኒት ብክነትና ብልሹ አሰራርን ለማስወገድ አጋዥ መሆኑን ተናግረዋል። ሽን ሲነሳ እንደ ቅንጦት የሚያወሩ አሉ፣ እንደ ድፍረት የሚያወሩ አሉ። አይደለም። በምን ታምር እንደሱ ይባላል። ቾይስ የግዴታ ጉዳይ ነው። ደፍረን ነው የምንገባው። አክሪቴሽን ከሀብት ጋር አያያዝም ያለንን ሀብት በምንሰጥበት ሂደት ውስጥ ካልቸር ባህል ለውጠን ተገማሽ፣ ተለኪ፣ ተገልጋይ ተኮር የሆኑ ስርዓቶችን መዘርጋት ነው ባለን ሀብት ማለት ነው። የኢትዮጵያ አክሬዲቴሽን አገልግሎት ምክትል ዳይሬክተር አቶ እንደሰን አንዱ ዓለም እንደገለጹት በጤና ተቋማት አገልግሎት አሰጣጥ ላይ ጥራት አስገዳጅ መሆኑን ተናግረዋል። የጤና ተቋማት የጥራት አገልግሎት ማረጋገጫ ሰርተፍኬት የኅብረተሰቡን የጤና ፍላጎት ለማርካት ወሳኝ መሆኑም ጠቁመዋል። ይህም የኢትዮጵያ ጤና ስርዓት አስተማማኝና ተወዳዳሪ እንዲሆን መሰረት የሚጥል ነው ብለዋል። ኳሊቲ ሰርቪስ እንሰጣለን። ያንን የሰጠነውን ሰርቪስ የምናረጋግጥበት መስጠት አለመስጠታችንን ቼክ የምናደርግበት አሰራር እንዘረጋለን ነው ሌላ አዲስ የሚጨመር ወይም የሚቀነስ ነገር የለም። በአሁን ሰዓት በርካታ ተቋማት አክሬዲትድ ከሆኑ ተቋማት ጋር ብቻ የመስራት ፍላጎት እያሳዩ ይገኛል። ስለዚህ በዓለም አቀፍ ደረጃም ተወዳዳሪ መሆን ከተለያዩ ካምፓኒዎች፣ ከደንበኞቻችንም ጋር ስሙዝ የሆነ ሪሌሽንሽፕ እንዲኖረንና አገርና ህዝብ በሚጠብቁት ልክና መጠን የሚጠብቁትን አገልግሎት መስጠት እንድንችል ይህ የሄልዝ ኬር አክሬዲቴሽን ፕሮግራም ትልቅ የመሰረት ድንጋይ የሚጥል ነው። የጤና ስርዓት ኢኖቬሽንና ጥራት መሪ ስራ አስፈጻሚ ዶክተር አባስ ሐሰን በበኩላቸው የኢትዮጵያ ሆስፒታሎች የአክሬዲቴሽን ስታንዳርድ ፕሮግራም ትግበራ በተቋማቱ የሚሰጠው አገልግሎት ጥራት ያለውና ና ተወዳዳሪ እንዲሆን የሚያስችል መሆኑን ገልጸዋል። በዚህም የሆስፒታሎች አገልግሎት ጥራት ለማሻሻል የአክሬዲቴሽን ስታንዳርድ ፍኖተ ካርታ እየተዘጋጀ መሆኑን ጠቅሰው ስታንዳርዱን ለመተግበር የአሰራርና ና የትግበራ ማንዋል የማዘጋጀት ስራ መጠናቀቁን ተናግረዋል። እንደ ኢዜአ ዘገባ የጥራት አክሬዲቴሽን ስታንዳርዱ ፍኖተ ካርታውና ማንዋሉ የተዘጋጀው በጤና ሚኒስቴር በኢትዮጵያ ስታንዳርድ ኢንስቲትዩትና በኢትዮጵያ አክሪዲቴሽን አገልግሎት አማካኝነት መሆኑን ገልጸዋል። ሮድማፕ ወይም ፍኖተካርታ ቀርጸን የአንድ ፍኖ ተካርታ ትግበራ ጀምረናል። እንግዲህ ከዛ ጊዜ ጀምሮ የተለያዩ በሮድማፕ ላይ ወይም በፍኖተካርታ ላይ የተቀመጡ ዋና ዋና ፕራሪቲዎችን ተግባራዊ ለማድረግ በርካታ ስራዎችን እየሰራን ቆይተናል። ከነዚህም ውስጥ አንዱ የኢትዮጵያ የሆስፒታሎች አክሬዲሽን ስታንዳርድ ማዘጋጀት ነው። የመገናኛ ብዙኃን ባለሙያዎች የኢትዮጵያን ጥቅምና ፍላጎት የሚያስከብሩ ዘገባዎችን አጠናክረው መቀጠል እንዳለባቸው ተጠቁመ። ተጨማሪ አለን። ለዚህም የኢትዮጵያን ብሔራዊ ጥቅሞች፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ሚናዋንና ተለዋዋጭ የጂኦፖለቲካ ሁኔታን በቅጡ መገንዘብ እንደሚገባ ተገልጿል። የኢትዮጵያ ዜና አገልግሎት ከውጭ ጉዳይ ኢንስቲትዩትና ከሆርንቪው ጋር በመተባበር በዓለም አቀፍ ተለዋዋጭ ሁኔታና ጂኦፖለቲካዊ ጉዳዮች ላይ የግንዛቤ ማስጨበጫ የውይይት መድረክ ተካሂዷል። በመድረኩ ከተለያዩ መገናኛ ብዙሃን የተውጣጡ ባለሙያዎች የተሳተፉ ሲሆን የውጭ ጉዳይ ኢንስቲትዩት ከፍተኛ አመራርና ለድርሻ አካላት ተሳትፈዋል። የውጭ ጉዳይ ኢንስቲቱት ምክትል ዋና ዳይሬክተር አቶ በረከት ድሪባ በዚህ ወቅት እንዳሉት መገናኛ ብዙኃን የኢትዮጵያን ጥቅም በማስከበር ረገድ የላቀ ሚና ይጫወታሉ። ለዚህም የኢትዮጵያን የውጭ ጉዳይ ፖሊሲና ፍላጎት መረዳት እንደሚገባ ጠቁመው መሰል የግንዛቤ ማስጨበጫ መድረኮች ፋይዳ ከፍ ያለ ነው ብለዋል። የውጭ ጉዳይ ኢንስቲቱትም የመገናኛ ብዙኃንን አቅም የሚያጎለብቱ ስራዎች ላይ በትኩረት እንደሚሰራ አረጋግጠዋል። የኢትዮጵያን የውጭ ጉዳይ ፖሊሲ የውጭ ጉዳይ ፍላጎቶች በመረዳት እነኝን ፍላጎቶች በትክክለኛ ሁኔታ አርቲኩሌት አድርጎ ለሌሎች ኮሚኒኬት ማድረግ ከሚዲያ ተቋሞች የሚጠበቅ ትልቅ ስራ ነው። ለዚህም ግንዛቤ መፍጠር እንደዚህ ተገናኝቶ ጉዳዮቹ ምንድናቸው? ናቸው የጂኦ ፖለቲካል አለም አቀፋዊ ጉዳዮች እና ሀገራዊ ኢንተረስቶቻችን ምንድናቸው የሚለው ላይ ተገናኝተን መመካከርና ማውራት ያለንን ግንዛቤ ያጠናክራል። ከዚህም በተጨማሪ ብቁ ሆነን የኢትዮጵያን የሀገራችንን ጥቅም እንድናስከብር ሁላችንም ያግዛል። የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዲ ዘነበ በበኩላቸው የኢትዮጵያን የዲፕሎማሲ አካሄድና ዓለም አቀፋዊ ለውጦችን መገንዘብ የኢትዮጵያን ጥቅም በተሻለ መልኩ ለማስከበር አጋዥ መሆኑን አንስተዋል። የመደመር እሳቤን ከኢትዮጵያ አልፎ አህጉራዊ አጀንዳ ማድረግና የውጭ ጉዳይ ፖሊሲ ከመንግስት ተኮር ወደ ዜጋ ተኮር ዲፕሎማሲ መሸጋገሩን ታሳቢ ያደረገ የዘገባ ስራ ወሳኝ መሆኑን ተናግረዋል። ኢትዮጵያ በሁሉም የልማት መስክ ምርታማነትን በማሳደግ የኢኮኖሚ ሉዓላዊነቷን ለማረጋገጥ የሰራች መሆኗን መገናኛ ብዙኃን አጽንኦት ሊሰጡ ይገባል ነው ያሉት። ዘላቂ የሰላም ግንባታና ና ቀጠናዊ ትስስርን የሚያጠናክሩ ጉዳዮች ትኩረት የሚሹ መሆናቸው ነው ምክትል ዋና ዳይሬክተሩ ያብራሩት። ሉዓላዊነት አንድ ብቻ እንዳልሆነ መገንዘብ ነው። ሉዓላዊነታችንን የፖለቲካ ውሳኔ መውሰን አቅማችንን ድንበራችንን በደማችን አረጋግጠናል፣ ጠብቀን ቆይተናል። ምግብ ግን ምን ለምን ከሆነ እጅ መጠምዘዝ አይቀርም። መብራት ከሌለን እጅ መጠምዘዝ አይቀርም። መድኃኒት ማብረት ካልቻልን በበቂ እጅ መጠምዘዝ አይቀርም። የጥይት የመሰል ነገሮች ከፍተኛ መሪያችን አጣው ሲል ምን ማለት እንደሆነ እንግዲህ ሁላችንም እንረዳለን ማለት ነው። ስለዚህ እንዴት ነው ኢሊቬት የምናደርገው አውቶኖሚያችንን? ሶቨርኒቲ ሉዓላዊነት ዲግሪዎች አሉት ማለት ነው። ዲግሪው ከፍ ባለ ቁጥር ተጽዕኖ ከፍ ማድረግ ይቻላል። ዲግሪው ከፍ ባለ ቁጥር ሌላን አካል መርዳት ይቻላል። በቀጫጨ ቁጥር ደግሞ መቀበል ይመጣል ማለት ነው። ካን ኢትዮጵያ አፎርድ ቱ ዱ ዛት ቱዴይ፣ የህዝብ ጥያቄ መመለስ የሚገባው መንግስት ያን ካላደረገ ደግሞ የሚመጣውን ነገር የሚያ አካል ሌጂቲሜሲ ከውጭ አደለም ይስበው ማለት ነው ዊዝን። ስለዚህ ያን ማሳካት ኤሌቬትድ የሆነ ነገር ይጠይቃል። የውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ዶክተር ተስፋዬ ብዙነ እንዳሉት የኢትዮጵያን ጥቅም የሚጎዱ ሀሰተኛ መረጃዎችን መመከት ላይ የመገናኛ ብዙሀን ድርሻ ሊጠናከር ይገባል። ህዝቡን በቀጠናዊ ሁኔታ ላይ ይበልጥ ማስገንዘብ እንደሚገባ ጠቁመው የመገናኛ ብዙሀን ባለሙያዎች ወቅታዊ ሁኔታዎችን በመከታተልና በማንበብ አቅማቸውን ሊያጎለብቱ ይገባል ብለዋል። በጣም ጥልቅ በሆነ አንደርስታንዲንግና የቀጠናውን የሀገራትን ፍላጎት በር ተረዳ መልኩና የኢትዮጵያን ደሞ ሁኔታ በሚያይ መልኩና ብሔራዊ ጥቅሟን በሚያስጠብቅ መልኩ ነው መዘገብ የሚገባቸው እና ተደራሽ ሊሆኑ የሚገባቸው ጉዳዮች። ስለዚህ ራሱን ማብቃት ጋዜጠኛውም ራሱን ማብቃት፣ ማንበብ፣ ማየት፣ ቀጠናውን በደንብ መረዳት ሁኔታዎችን ከ በብስለት እና በንቃት መከታተል ይገባዋል። ብዙ የሚዲያ አውትሌቶች የራሳቸው ሚዲያ ነው። ለምሳሌ ስናይ የአሜሪካ ብለው የቻይና ብለው የአውሮፓ ሚዲያዎች ብለው የሀገራቸውን ብሔራዊ ጥቅም ከማስጠበቅ አንጻር ነው የሚሰሩት። ስለዚህ እኛም የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንጻር የምና ኒውሶቹን ወይም ዜናውን ወይም ፕሮግራም የምንሰራባቸው መንገዶችና ለማህበረሰባችን ማስተላለፍ የሚገባቸውን ጉዳዮች ጋዜጠኛ ማየት ያለበት ነው። በመንግስትና በተቋማት ደረጃ ደግሞ ያው የአቅም ግንባታ ስልጠናዎች በደንብ መሰጠት አለባቸው። የኢትዮጵያ ዜና አገልግሎት የዲጂታል ዘርፍ ምክትል ዋና ስራ አስፈጻሚ አቶ ፍጹም እሸት ሽመልስ በበኩላቸው መገናኛ ብዙሀን በማህበራዊ በኢኮኖሚያዊና ና ፖለቲካ መስኮች የኢትዮጵያን ጥቅምና ፍላጎት በማስቀደም በአግባቡ ሊሰሩ ይገባል። የኢትዮጵያ ዜና አገልግሎት ከባለድርሻ አካላት ጋር በመሆን መገናኛ ብዙሀን ባለሙያዎችን ግንዛቤ ለማስፋት ስልጠና ተኮር የውይይት መድረክ ማዘጋጀቱን ተናግረዋል። ተቋሙ የባለሙያዎችን አቅም ለማሳደግ የጀመራቸውን ጥረቶች አጠናክሮ አብሮ እንደሚቀጥልም አረጋግጠዋል። የኢትዮጵያ ፍላጎት ሁልጊዜ አብሮ መልማት፣ መቀየር፣ ማደግ፣ በጋራ ልማትን እውን ማድረግ ስለሆነ ከሱ አኳያ ስራዎች ሲሰሩ፣ ዘገባዎች ሲዘገቡ የሚዲያ ባለሙያዎች ምን አይነት እውቀት ሊኖራቸው ይገባል፣ አዘጋገባቸው መረጃን በአግባቡ ተደራሽ ከማድረግ አኳያ ምን መልክ ሊኖረው ይገባል የሚል ነው። እንደዚህ አይነት ውይይቶች ደግሞ ስልጠናዎች በቀጣይም የኢትዮጵያ ዜና አገልግሎት ከተለያዩ አካላት ጋር በቅንጅት በትብብር ማዘጋጀቱን የሚቀጥል ይሆናል ማለት ነው። ከመድረኩ ተሳታፊዎች መካከል የኢትዮጵያ ፕሬስ ድርጅት ጋዜጠኛ ሙሳ መሐመድ በሰጠው አስተያየት መሰል የግንዛቤ ማስጨበጫ መድረኮች በቀጠናዊ ፣ ዓለም አቀፋዊ ጉዳዮች ላይ ያለንን እይታ እንድናሰፋና በእውቀት ላይ የተመሰረተ ዘገባ እንድንሰራ ያግዘናል ብለዋል። በዚህ ረገድ የኢትዮጵያ ዜና አገልግሎት ያዘጋጀው መርሃ ግብር ለሌሎች መገናኛ ብዙሃንም አርአያ የሚሆን ነው ሲልም ተናግሯል። እንደ ኢዜአ ዘገባ የኦሮሚያ ብሮድካስቲንግ ኔትወርክ የዜናና ወቅታዊ ጉዳዮች ዳይሬክተር በላይ ተሰማ በበኩሉ መድረኩ በዲፕሎማሲው መስክ ስራችንን ውጤታማ በሆነ መልኩ እንድናከናውን ያስቻለ ነው ብሏል። እንደዚህ አይነት ስልጠናዎች በአንድ ተቋም ብቻ ተወስኖ መቅረት የለባቸውም። እዚህ በኢዚያ መጀመሩ ጥሩ ነው፣ ይበል የሚባል ነው። በሌሎችም ተቋማት መስፋት አለበት። እንዲህ በዚህ ዙሪያ ያሉ ባለሙያዎች ይህን ስልጠና እያገኙ የሀገር ውስጡንም የጎረቤት ሀገራትንም የአህጉራችንንም የዓለምንም ወቅታዊ የፖለቲካ ሁኔታ ሁሉም ጋር እውቀቱ ሰፊ እውቀት እንዲኖር የሚያደርግ ነውና ተጠናክሮ መቀጠል አለበት። ከዛ ውጪ ይህ ስልጠና በዚህ መልኩ እየቀጠለ የሚሄድ ከሆነ ጋዜጠኛው የተሻለ እውቀት ያላቸው ለሌሎች ሼር የሚያደርጉበት፣ አለም አቀፋዊ የፖለቲካ እውቀታችን የሚሰፋበት፣ ስንጽፍ ደግሞ ኮንክሪት የሆነ ለማህበረሰቡ ሊጠቅም የሚችል መረጃን እንድናደርስ የሚያደርግ ነውና በጣም አሪፍ መድረክ ነበረ። ሚዲያው ምን አይነት ሂደትን መከተል እንዳለበት፣ የሚመጡ መረጃዎችን በምን አይነት ልክና ሁኔታ ማጥራት እና ማረጋገጥ እንዳለብን በተጨማሪም ያየንበት እና ሌላው ደግሞ ሀገራችን ገና በ እድገት ሂደት ላይ ያለች ሀገር እንደመሆኗ መጠን እድገቷን በምን አይነት ልክና ሁኔታ አሳይተን ነው የሀገራችንን ገጽታ መገንባት አለብን ከሚለውም አንጻር የቀረበው ሴሽን እጅግ በጣም ደስ የሚል እና አስተማሪ የነበረንን እውቀት ዳግም ያስታወሰን ጠንከርን ብለን እንድንሰራበት የረዳ ነው ብዬ ነው የማስበው።